እችን ፓስፖርት ስለያዝሽ ነው ከኢትዮጵያ የመን የምናምን የምትይው ልታጣሪ እየመጣሽው። አዎ ፓስፖርት ስላላት ነው። አዎ በፓስፖርቷ ነው። አንተ በፓስፖርቷ አይደል እን እየተመላለስክ ያለው አቶ ሰኢድ፣ በፓስፖርቷ አይደል እን የፈለከው ቦታ እየተመላለስክ ያለው? በእግር ነው እን እየሄድክ ያለው ወይስ በመብት ነው? ደሞ ምን የጠያራው የፕሌኑም መብት አለኝ እንዳትለን እንጅ ነገ ጠዋት ማለት ነው በጣም በጣም ያናደደኝ እና ያበሳጨኝ እንዲሁም ደግሞ በጣም የተሰማኝ ስራ ነው የሰራው፣ ሰኢድ ማለት ነው ምንም እንደዚህ ማካበድ፣ ምንም እንደዚህ መሄድ መምጣት ሳይጠበቅብህ ልጁ የኔ ነው ብሎ አምኖ መቀበል። አምኖ መቀበል ካልፈለክ ደግሞ ሰዎች ሴት ልጅ በዚህ ልካ ለማሰቃየት ነው አለቀ፣ በቃ አንተ የራስህ ኮንፊደንስ ካለ፣ በራስህ የምትተማመን ከሆነ ሰላም በፈለገችው መንገድ ብታጣራ በፈለገችው መንገድ ብታውቅ በፈለገችው መንገድ ልጁን ብታጣራ የሆነ የራስ ኮንፊደንስ ሊኖርህ ይችል ነበር። ግን ደግሞ ሰላም ያንተ ልጅ መሆኑን ይፋ እንዳታወጣብህ ቀድመህ የሰራኸው አጥር ወይም የዘራኸው እሾህ ይሄን ይመስላል ማለት ነው። ሜሞሪ ፍለጋ በዚህ ልክ እንደዚህ የወረድክ ነህ። እንደ ለካ ሰኢድ ማርያምን በዚህ ልክ የወረድክ አይመስለኝም ነበር። በጣም የወረድክ ሰው ነህ። የወረድክ ማለት ነው። እ ልጅ ካላህ ነው በቃ ሌላ። አሁን እኛ ገብቶናል፣ አውቀናል። በቃ ከዚህ በኋላ ምንም መሽስ ምርመራ ብለህ መቸም አትመጣም። አስመርምሬ ልጁ የኔ ልጅ አለመሆኑን አረጋገጥኩ መቸም አትለንም። የሚያደርገውን እንስማና እናንተ ፍረዱ። ላይክ ሸር፣ ሰብስክራይብ ማድረግ አትርሶ ወዱ ከዚህ መጣችም ገባሽ አይደለ አሁን የፈለግኩሽ ለምንድ ታውቂያለሽ? አሁን ዛሬ ነገሳቲ የሰርጋችንን ቪዲዮ የሰረቅሽው ሜሞሪ እንዳለ አሁኑ እዚህ ጋር አስቀምጭና ፓስፖርት ሲንትወስጃለሽ አንቺ እኔ እና ሱመያ እንዳንታረቅ የምትፈልጊው ሁለታችንን የምትበጥ ጉዳይ ምንድን ነው? አንተ የሚሞሪው እኮ ለምን ነገር ሌላ ነገር ሰላም

የእኛ ባለ ዕድሜ ልክ ማለት ነው። እሺ ቤተሰብ፣ እኔ እንጃ ምንም ማለት እንዳለብኝ አላውቅም። እንግዲህ እስኪ አስተያየታችሁን ኮሜንት ላይ ነው የምጠብቀው አስተያየታችሁን። ይሄ እኔ እንደተረዳሁት ወይም እኔ ያሰብኩት በቃ ልጁ የራሱ ስለሆነ ነገሮችን ቀድሞ እንዲህ አይነት አጥር ፈጠረ፣ እንዲህ አይነት ግርግር ፈጠረ። ልጅቷን አሽሽቷታል ነው የሚባለው። ምክንያቱም ሰላም እንዳታገኛት የልጅእናት የተባለችዋን አሽሽቷታል። የሄደበትን ምክንያት ይሄ ነው። እስኪ ስታስቡት፣ እውነት ለሚሞሪ ነው ከኢትዮጵያ የመን የሄደው? ሰላምን እኮ ቤቷን ያውቀዋል አዲስ አበባ ላይ

እነዚህ መቼም አይለቁሽም። ገደል ያስገቡሻል። ፖሊስ አመጣሽው ይሄን ያመጣሽውን ያህል አንቺ ካላለቀሽ እኔ አኔ ሰው አይደለሁ። ገባሽ ሽልኋ እምሰኳ መጀመሪያ እንነጋገር። ምን የምንነጋገር ነገር የለም። ያ እንደዚያ አይደለም። በቃ ጀግና ተባልክ መቸም አንተ ጀግና በቃ። ሚሞሪውን ሊቀበል ሚሞሪውን ለመቀበል ይመን ሂዶ ሰላምን አግንተዋት፣ ከዚያ ለሐዋስ ደውሎ በሐዋት ታሎ ከዚያ በኋላ ሌባ ነ፣ በቃ ሌባ ማለት ነው። ከዛ ምን በምን በማታለል ቦርሳ ውስጥ የሴት ቦርሳ ውስጥ ፓስፖርት መቀማት፣ ምናምን ምናምን። የወረድክ የወረድክ ወራዳ ነ ከይገርመ የወረድክ ወራ አዳነክ ማለት ነው። በጣም የወረድክ የዘቀጥክ ሰው ነው፣ በመጀመሪያ ደረጃ ማለት ነው። ሰኢድ ሲቀጥል ጉራህን አትንፋብን፣ ጉራህን አትንፋብን ማለት ነው። ጉራህን አትንፋብን፣ ጉራ ምንም ምንም ምንም ልታመጣ አትችልም ማለት ነው። ሌላው እናመሰግናለን በዚህ መልኩ ልጅህ ያንተ መሆኑን ስላሳወቀን ማለት ነው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ አትርሱ።